ከጦርነቱ በላይ እንደረመጥ የሚፋጀው ታላቁ ሚስጥር በኔታንያሁ ። ለመሆኑ የእስራኤልና የኢራን ጦርነት በዚህ ጉዳይ ሊሆን ይችላል። ጦርነቱ ከመጀመሩ ከሳምንታት በፊት ቤንያሚን ኔታንያሁ ያወጡት ታላቅ ሚስጥር በኢየሩሳሌም ልብ ውስጥ የሚገኘው የቤተ መቅደሱ ተራራ ቴምፕል ማውንት ለዘመናት የተለያዩ ሃይማኖቶች፣ ባህሎችና የፖለቲካ ግጭቶች መገኛ ነጥብ ሆኖ ቆይቷል። የቦታ ለአይሁዶች የቦታ ለክርስቲያኖች እና ለሙስሊሞች የተቀደሰ ቦታ አል አቅሳ መስጊድና የዶሞፍ ዘሮክ በዚህ ተራራ ይገኛሉ። ይህም የእስራኤልና የፍልስጤምን ግጭት መነሻ ከሆኑት መካከል አንዱ ያደርገዋል። አሁን ግን አንድ አዲስና አስደንጋጅ መረጃ ብቅ ብሏል። በቤተ መቅደሱ ተራራ ስር ቁፍ ፋሮ እየተካሄደ ነው የሚል ወሬም ቁፋሮ ከኢራን ጋር በተከፈተው ጦርነት ጋር የተያዘ ሊሆን ይችላል የሚል ጥርጣሬ ተነስቷል። ለመሆኑ ይህ ቁፋሮ ምንድን ነው? እውነትም ሐሳዊውን መሲህ ሊቀበሉ ነው ይህንን ጦርነት ያስነሱት የሚል በርካታ ጥርጣሬ ተነስቷል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን አንድ ያለ የማይመስል ግን ደግሞ በጣም ገዝፎ የተቀመጠ በተለይ ደግሞ ጦርነቱ የዚህ 12 ወይም ሁለት ሳምንትም ልንለው እንችላለን። ይህ ጦርነት እንግዲህ እስከ ዛሬም ድረስ ቢቀዘቅዝም በዛ ጉዳይ ላይ ስለሆነ ውጥረቶች ያሉት የተሸፈነ ይመስላል። ግን ደግሞ ከዚህ ከጦርነቱ በፊት ቤንያሚን ኔታንያሁ አንድ ትልቅ ሚስጥርን አውጥተዋል። እሳቸውም ቴምፕል ማውንት ኢዝ ኢን አወር ሃንድ ዊ አር ሄር ቱ ስቴ ብለው በጣም በርካታ ሰዎች በተሰበሰቡበትም መግለጫ ሲሰጡ ነበረ። አንድ ቁፋሮ በዛ ተራራ ስር እየተካሄደ ነው። ይህ ቁፋሮ ምንድን ነው? ከፖለቲካዊ ከማህበራዊ ከሃይማኖታዊ መንገድም እንፈትሸዋለን። እንዲሁም ደግሞ ሐሳዊ መሲህ የሚነክስበት ጊዜ ስለመጣ በዚህም ደግሞ እንግዲህ ኢየሩሳሌም የተሰነዳዳች እንደሆነች እናውቃለን። ጥጆቹም ቀያዩ ጥጆችም በጣም በርካታ ዝግጅቶች እንዳሉ፣ ግን ይሄ ነገር የእውነት የሚከሰት ከሆነ ያው እንደሚታወቀው ሐሳዊ መሲህ ይመጣል። ሐሳዊ መሲህ መጥቶ ደግሞ ሶስተኛ ቤተ መቅደስ ከተገነባ ዓለም እንዴት ቅርጿ እንደሚቀየር በደንብ በመጽሐፍ ቅዱስም የተቀመጠልን ስለሆነ እኛ ያገባናል በዚህ ጉዳይ ላይ ምክንያቱም የመጨረሻው ዘመን መድረሳችንን የሚያሳይ ምልክት ስለሆነ ሁላችንንም ለንስሐ ያነቃናል። በጣም የሚያስገርም መረጃ ነው ይዘንላችሁ የመጣ ነው። ቤተሰባችንን የተቀላቀላቸው አድማጭ ተመልካቾቻችን ደግሞ ሰብስክራይብ አድርጉና የዶላው ምልክት ተጭናቸው እኛን ተቀላቀሉ ስንል በክብሮት ነው የምንጋብዛችሁ። እንደተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዘለቁ። አብራችሁንም ስለምትሆኑ ስለምታበረቱን የከበረ ምስጋናችን ይድረሳችሁ። መረጃውን ካክሱምቲዩ እኔ ሮማን ሰናይቅ ቤት ያንላችሁ ከሳምንታት በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በንግግራቸው ይህን አሉ። ዘ ቴምፕል ማውንት ኢዝ ኢናር ሃንድስ አር ሄር ቱ ስቴይ በማለት የተናገሩት መግለጫ ይህ ቁፋሮ ከሶስተኛው ቤተ መቅደስ ግንባታ ወይም ከአንዳንድ ሀሳዊ የሃይማኖት ትንቢቶች ጋር የተያያዘ ሊሆን ይችላል የሚል ግምትን አስነስቷል። የዝግጅታችንም የዚህ ቁፋሮ መልቲ ዳይሜንሽናል ሚስጥሮችን በጥልቅ የሚመረምር ነው። እናም ደግሞ በትክክለኛ መረጃ ላይ የተመሰረተ ነው። የቤተመቅደሱ ተራራ ለአይሁዶች የመጀመሪያውና የሁለተኛው ቤተ መቅደስ መኖሪያ ነበረም። ለሙስሊሞች ደግሞ አል አቅሳ መስጊድና የዶሞፍ ዘሮክ የሚገኙበት የተቀደሰ ቦታ ነው፣ ከሀራም አልሸሪፍ ወይ ደግሞ መካና ከመዲና ቀጥሎ ሶስተኛ የተቀደሰ ቦታ ነው። ለክርስቲያኖችም ይህ ቦታ ከኢየሱስ ክርስቶስ ህይወትና ትንቢቶች ጋር ተያይዟል። ይህ ቦታ ለዘመናት የፖለቲካና የሃይማኖት ግጭቶች ማዕከል ሆኖ ቆይቷል። በቅርቡ በቤተመቅደሱ ተራራ ስር ቁፋሮ እየተካሄደ ነው የሚሉ ዘገባዎች ብቅ ብለው በርካቶች የቃላት ቡጢም እየተሰናዘሩበት ነው የቤንያሚን ኔታንያሁን ንግግር እያነሱም። አርኪኦሎጂስቶችና የምርምር ቡድኖች በካሜራቸው ይህንን ቁፋሮ መቅረጻቸውን የሚገልጹ መረጃዎች ተሰምተዋል። ይህንንም ሲያሳዩት ነበረ። ነገር ግን የቁፋሮ አላማው ምንድን ነው? ምንድን ነው የሚፈልጉት? ወይም ደግሞ ከኢራን ጋር ካለው ጦርነት ጋር ያለው ግንኙነትስ ደግሞ ምንድን ነው የሚሉ ጥያቄዎች በሚስጠር ተሸፍነው ተቀምጠዋል። ቤንያሚን ኔታንያሁ በንግግራቸው ያቀረቡት መግለጫ ዘ ቴምፕል ማውንት ኦፍ ኢን አር ሃንድ ዊ አር ሂር ቱ ስቴይ በተለይ በአይሁድ ሃይማኖታዊ እንቅስቃሴዎች መካከል ከፍተኛ ግርግርን እየፈጠረ ንግግር ነበረም። በአይሁድ ትንቢቶች መሰረት የሶስተኛው ቤተመቅደስ ግንባታ የመሲሁ መምጣት ምልክት ነው። አንዳንድ ቡድኖች ይህንን ቁፋሮ ከዚህ ትንቢት ጋር የሚያገናኙት እስራኤል የቤተ መቅደሱን ተራራ ለመቆጣጠርና ለሶስተኛው ቤተመቅደስ ግንባታ መቸት ዘንድ መንገድ ለመክፈት እየሰራች ነው በማለት ላይ ይገኛሉ የመግለጫ በተለይ በሙስሊሙ ዓለም ውስጥ እንደ ግጭት ቀስቃሽ ተደርጎ ይነሳል አል አቅሳ መስጊድ ለሙስሊሞች የተቀደሰ ቦታ ስለሆነ በዚህ ላይ የሚደረግ ማንኛውም ቁፋሮ ደግሞ ለውጥ እንደ ቅዱስ ቦታ መጣስ ይቆጠራል ይህ ሁኔታ በኢራንና በእስራኤል መካከል ያለውን ውጥረት የበለጠ አባብሷል በተለይም ኢራን ራሷን የፍልስጤም ጉዳይ ተከላካይ አድርጋ ስታስብ በቤተ መቅደሱ ተራራ ስር የሚካሄደው ቁፋሮ በእስራኤል በኩል እንደ አርኪዎሎጂካል ምርምር ተገልጿል የእስራኤል አርኪዎሎጂ ባለስልጣናት እንደሚናገሩት ይህ ቁፋሮ የታሪካዊና የሃይማኖታዊ ቅርሶችን ለመመርመርና ለመጠበቅ የተጀመረ ነው። አንዳንድ መረጃዎች እንደሚያመለክቱት ግን በተራራው ስር ያሉ ዋሻዎችና መተላለፊያዎች ከመጀመሪያውና ከሁለተኛው ቤተ መቅደስ ጋር የተያያዙ ቅርሶች ሊይዙ ይችላሉ ነው። ነገር ግን ይህ ቁፋሮ ከአርኪዮሎጂ ባለፈ አላማ ሊኖረው ይችላል የሚል ጥርጣሬ በእጅጉ ተነስቷል። በተለይ በሙስሊምና በፍልስጤም ተቃዋሚዎች ዘንድ ይህ ቁፋሮ የአል አቅሳ መስጊድን መሰረት ለማፍረስ ወይ ደግሞ ለሶስተኛው ቤተ መቅደስ ግንባ ታ መንገድ ለመክፈት የተዘጋጀ ሊሆን ይችላል ተብሏል። እንደዚህ ያለ እርምጃ በክልሉ ያለውን የሃይማኖትና የፖለቲካ ሁኔታ በከፍተኛ ሁኔታ ሊያባብሰው ይችላል። ለመሆኑ ከኢራን ጋር ያለው ጦርነት የተደበቀ ወይስ ደግሞ ሆም ብሎ የተደረገ? በእስራኤል እና በኢራን መካከል ያለው ግጭት ለዓመታት ተባብሷል። ኢራን የፍልስጤምን ጉዳይ በመደገፍ እና በሊባኖስ የሚገኘው ህዝቦላህን በመደገፍ ከእስራኤል ጋር ተቃራኒ አቋም ይዛለች። በቤተ መቅደሱ ተራራ ላይ የሚካሄደው ቁፋሮ ከአል አቅሳ መስጊድ ጋር የተያያዘ ከሆነ ኢራን እንደ ቀጥተኛ ግጭት ቀስቃሽ ሆኖ ሊያገለግላት ይችላል። አንዳንድ ተንታኞች የቁፋሮ ከኢራን ጋር በተከፈተው ጦርነት ቀጥተኛ ግንኙነት ሊኖረው ይችላል ብለው ይጠቁማሉ። ኢራን የሙስሊም ዓለም ተከላካይ አድርጋ ራሷን ስታስብ የላቅሳ መስጊድ መጠቃት ወይም መፍረስ እንደ ቀይ መስመር ትቆጠዋለች። ይህ ሁኔታ በክልሉ ያለውን ግጭት ወደ ሙሉ ዓለም አቀፍ ጦርነት ሊያስፋፋው ይችላል። ለመሆኑ የአርኪኦሎጂስት ማስረጃዎች ምን አሉ? በቤተ መቅደሱ ተራራ ስር የተካሄዱ ቁፋሮች በእስራኤል አርኪኦሎጂ የቴክኖሎጂ ባለስልጣን ቁጥጥር ስር ናቸው። እንደተገኙት መረጃዎች በተራራው ስር ያሉ ዋሻዎችና መተላለፊያዎች ከጥንታዊ የአይሁድ ታሪክ ጋር የተያዙ ቅርሶችን ይይዛሉ። አንዳንድ የተገኙ ቅርሶች ከሁለተኛው ቤተ መቅደስ ዘመን አምስት አስራ ስድስት ቅድመ ዘመነ ምህረት እስከ ሰባ ዘመነ ምህረት የመጡ ሊሆን ይችላሉ። ነገር ግን እነዚህ ቁፋሮች በሙሉ ግልጽነት አልተካሄዱም። የአል አቅሳ መስጊድ አስተዳደር ዋቅፋ፣ በእስራኤል በኩል የሚካሄዱት ቁፋሮች በጥብቅ ይቃወማል። ምክንያቱም ይህ ቁፋሮ የመስጊዱን መሰረት ሊያፈርስ ይችላል ተብሎ ይፈራል። አንዳንድ የካሜራ ቀረጻዎች በተራራው ስር ያሉ ዋሻዎችና መተላለፊያዎችን ያሳያሉ። ነገር ግን ትክክለኛ ዓላማቸው እስካሁን በሚስጥር ተሸፍኗል። በአይሁዶች ትንቢት መሰረት የሶስተኛው ቤተ መቅደስ ግንባታ የመሲሁ መምጣት ምልክት ነው። አንዳንድ እስራኤላዊ ቡድኖች በተለይ የቤተ መቅደሱ እንቅስቃሴ ቴምፕል ማውንት ተብለው የሚጠሩት ይህንን ቤተ መቅደስ ለመገንባት በተራራው ላይ ዝግጅት ማድረግ አስፈላጊ እንደሆነ ያምናሉ። ነገር ግን ይህ ሀሳብ በአል አቅሳ መስጊድና በዶሞፍ ዘሮ መገኛ ምክንያት ከፍተኛ ተቃውሞ ይገጥመዋል። በተጨማሪም ይህ ቁፋ ሮ የፖለቲካ ዓላማ ሊኖረው ይችላል። ቤንያሚን ኔታንያሁና የእስራኤል ቀኝ ክንፍ መንግስት የቤተ መቅደሱን ተራራ ሉዓላዊነቶቸውን ለማጠንከር እንደማሳያ ሊጠቀሙበት ይችላሉ። የእርምጃ በክልሉ ያለውን ውጥረት የበለጠ ሊያባብሰው ይችላል። በተለይ ከኢራንና ከሌሎች የሙስሊም ሀገራት ጋር የኢራንና የእስራኤል መካከል ያለው ግጭት፣ በቤተ መቅደሱ ተራራ ላይ የሚካሄደው ቁፋሮ ግጭት ቀስቃሽ ሊሆን ይችላል። ኢራን በክልሉ ያላትን ተጽዕኖ ለማስፋትና የፍልስጤምን ጉዳይ ለመደገፍ ይህንን ቁፋሮ እንደ ቀጥተኛ ግጭት ቀስቃሽ ልትጠቀምበት ይችላል ትችላለች። በተጨማሪም ይህ ግጭት ወደ ሌሎች የሙስሊም ሀገራት ሊሰራጭ ይችላል። ይህም የክልሉን መረጋጋት በከፍተኛ ሁኔታ ሊጎዳ ይችላል። በዓለም አቀፉ ደረጃ የተባበሩት መንግስታትና ሌሎች ተቋማት ይህንን ቁፋሮ በተመለከተ የተቀናጀ አቋም መያዝ አልቻሉም። የአል አቅሳ መስጊድ አስተዳደር በዮርዳኖስ ቁጥጥር ስር ቢሆንም የእስራኤል የጸጥታ ኃይሎች በተራራው ዙሪያ ያለውን አስተዳደር ይቆጣጠራሉ። ይህ ውስብስብ ሁኔታ የዓለም አቀፍ ማህበረሰብን ተሳትፎ የበለጠም አስቸጋሪ ያደርገዋል። በቤተ መቅደሱ ተራራ ስር የሚካሄደው ቁፋሮ ከአርኪዮሎጂካ የአካል ምርምር እስከ ሐሳዊ መሲህ ትንቢቶች ድረስ በርካታ ጥያቄዎችን ያስነሳል። የቁፋሮ ለሦስተኛው ቤተ መቅደስ ግንባታ መንገድ ለመክፈት ነው ወይስ ያል አቅሳ መስጊድን መሰረት ለማዳከም፣ ወይንስ በክልሉ ያለውን ግጭት ለማባባስ የተዘጋጀ የፖለቲካ ስትራቴጂ ነው። እስካሁን ድረስ ትክክለኛው ዓላማ በሚስጥር እንደተሸፈነ ነው። የክስተት በኢራንና በእስራኤል መካከል ከተከፈተው ጦርነት ጋር ተያይዞ የመካከለኛው ምስራቅን የፖለቲካና የሃይማኖት ሁኔታ የበለጠ ያወሳስበዋል። የቤተ መቅደሱ ተራራ ሚስጥር በትራጀዲ የተሞላ ታሪክ ነው። የዓለም ማህበረሰብ ይህንን ክስተት በቅርበት መከታተልና የተቀናጀ የዲፕሎማሲ መፍትሄ መፈለግ ይኖርበታል። አለበለዚያ ይህ ቁፋሮ የዓለም አቀፍ ግጭት ቀስቃሽ ሊሆን ይችላል። ይህች ቦታ በኢየሩሳሌም ልብ ውስጥ ትገኛለች። የቤተ መቅደሱ ተራራ እንደ ተቀደሰ መቅደስ ለሺህ ዓመታት የቆመ ነው። ለአይሁዶች የመጀመሪያውና ሁለተኛው ቤተ መቅደስ መኖሪያ፣ ለሙስሊሞች የአል አቅሳ መስጊድና የዶም ኦፍ ዘ ሮክ መገኘም። ለክርስቲያኖች ደግሞ የኢየሱስ ትንቢቶች መነሻ ነው። ነገር ግን ይህ ተራራ አሁንም የዓለምን እጣ ፈንታ ሊቀይር የሚችል የሃይማኖትና የፖለቲካ እሳተ ገሞራ ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በድፍረት ተናግረዋል። ቴምፕል ማውንት ኢዝ ኢን አወር ሃንድስ ዊ አር ሂር ቱ ስቴይ የንግግር ተራ መግለጫ እንዳይመስላችሁ የተደበቀ ትንቢት የሀሳዊ መሲህ መምጣት ወይ ደግሞ የአላቅሳ መፍረስን የሚያመለክት ምልክት ነው። የሶስተኛው ቤተ መቅደስ ግንባታ፣ የአላቅሳ መስጊድ መፍረስ በመጽሐፍ ቅዱስ ትንቢቶች መሰረት የፍጻሜ ዘመንን የሚያመላክት ከሆነም ዓለም ወዴት ትጓዛለች ለመጠየቃችን አይቀርም። በአይሁድ ትንቢቶች መሰረት የሶስተኛው ቤተ መቅደስ ግንባታ የመሲሁ መምጣት ምልክት ነው። በትንቢተ ዳንኤል በምዕራፍ 9 ቁጥር 27 እና በማቴዎስ ምዕራፍ 24 ቁጥር 15 የፍጻሜ ዘመን ትንቢቶች ከቤተ መቅደሱ ተራራ ጋር ተያይዘዋል። በተለይ በዮሐንስ ራእይ ምዕራፍ 11 ከቁጥር 1 እስከ 2 ቤተ መቅደሱ እንደገና መገንባቱና የተቀደሰው ቦታ በግጭት መሃል መሆኑ ተጠቅሷል። ክርስቲያኖችም ይህንን ትንቢት ከዚህ ጋር ያገናኙታል። ይህም በቤተ መቅደሱ ውስጥ የሐሰት አምልኮ መከናወኑን ያመለክታል። ለሙስሊሞች ግን የአልአቅሳ መስጊድ መፍረስ የማይታሰብ ቅዱስ ቦታ መጣስ ነው። በእስልምና ትንቢቶች መሰረት የአልአቅሳ መስጊድ መጠቃት የፍጻሜ ዘመን ምልክቶችን ያቀጣጥላል። እንደ ደጃል ወይ ደግሞ ሐሰተኛው መሲህ መምጣትን ያሉ ክስተቶችን ያመለክታል። ይህ ሁኔታ በሃይማኖቶች መካከል ያለውን ውጥረት ወደ ከፍተኛ ደረጃ ያደርሰዋል። ቤንያሚን ኔታንያሁ በ1967 የ6 ቀኑ ጦርነት ወቅት የእስራኤል ወታደሮች የቤተ መቅደሱን ተራራ ሲቆጣጠሩ የተነገረውን ታሪካዊ መግለጫ በቴምፕል ኦፍ ማውንት ኢዝ ኢን ኦውር ሃንድስ በመድገም የእስራኤል ሉዓላዊነትና ቁርጠኝነትን አሳይተዋል። ዊ አር ሄር ቱ ስቴይ የሚለውን ተጨማሪ መግለጫም የፖለቲካና የሃይማኖት መልእክትን የያዘ ነው። የንግግር በአይሁዶች ብሔርተኞች መካከል ደስታን ፈጥሯል። ነገር ግን በሙስሊም ዓለም በተለይ በኢራን እንደ ግጭት ቀስቃሽነት ተቆጥሯል። ኔታንያሁ ይህን መግለጫ ሲያቀርቡ የተራራው ቁጥጥርን ለማጠናከር ለሶስተኛው ቤተ መቅደስ የሚያዘጋጁ እንቅስቃሴዎችን ለማመላከት እንደሆነ ብዙዎች ይገምታሉ። ይህ መግለጫ በተለይ ከተራራው ስር እየተካሄደ ካለው ቁፋሮ ጋር ተያይዞም የአል አቅሳ መስጊድን መፍረስና የሶስተኛው ቤተ መቅደስ ግንባታ ሊፈጠር ይችላል የሚል ታላቅ ፍርሃትን ፈጥሯል። ይህ ሁኔታ በክልሉ ያለውን ውጥረት ወደ ዓለም አቀፍ ግጭት ሊያስፋፋ ይችላል። የአል አቅሳ መስጊድ መፍረስ ለሙስሊሙ ዓለም ብቻ ሳይሆን ለመላው ዓለም ከፍ ከፍተኛ ተጽዕኖ ይኖረዋል። በመጀመሪያ በመካከለኛው ምስራቅ ያለውን የፖለቲካ ሁኔታ ወዳልተለመደ ግጭት ያሸጋግረዋል። ኢራን፣ ሊባኖስ፣ ሶሪያና ሌሎችም የሙስሊም ሀገራት ይህንን እንደ ቀጥተኛ ጥቃት በመቅጠር በእስራኤል ላይ የተቀናጀ ምላሽ ሊሰጡ ይችላሉ። ይህም ከእስራኤል ጋር ያላትን ግንኙነት የሚደግፉ ሀገራት፣ በተለይ ደግሞ አሜሪካ ወደ ጦርነቱ መሀል እንዲገቡ ያደርጋል። በሁለተኛ ደረጃ የሶስተኛው ቤተ መቅደስ ግንባታ በአይሁድና በክርስቲያን ተከታዮች መካከል የሃይማኖታዊ ተነሳሽነትን ያቀጣጥላል። በተለይ በክርስቲያን ወንጌላውያን መካከል ይህ ክስተት የኢየሱስን ዳግም መምጣት መቃረቡን የሚያመለክት ሊሆን ይችላል። የደግሞ በሃይማኖቶች መካከል ያለውን ውጥረት የበለጠ ያባብሰዋል። በኢኮኖሚ ግን የመካከለኛው ምስራቅ የነዳጅ አቅርቦት መስተጓጎል የዓለም ኢኮኖሚ ቀውስ ያስከትላል። የነዳጅ ዋጋ መጨመር የንግድ መስመሮች መዘጋትን ነው። የሀገራት መካከል ያለው የፖለቲካ መለያየት የዓለምን የፋይናንስ ስርዓት ወደ ከፍተኛ ድንጋጤ ያስገባል። በመጽሐፍ ቅዱስ ትንቢቶች መሰረት የሶስተኛው ቤተ መቅደስ ግንባታ ከሐሰተኛው መሲሕ አንታይክራይስት መውጣት ጋር የተያያዘ ነው። በሁለተኛ ተሰሎንቄ ምዕራፍ ሁለት ከቁጥር 3 እስከ አራት መሰረት የሐሰተኛው መሲህ በቤተ መቅደስ ውስጥ ተቀምጦ ራሱን እንደ አምላክ ያያል። የክስተት የፍጻሜ ዘመንን የሚያቀጣጠል ዋና ምልክት ነው። በእስልምና ውስጥ ደጃል ተብሎ የሚጠራው ሐሰተኛው መሲህ ተመሳሳይ ሚናን ይጫወታል። ይህም በሃይማኖቶች መካከል ያለውን የተለመደ ትንቢት ያመለክተናል። የኔታንያሁ መግለጫ ይህንን ትንቢት በተዘዋዋሪ የሚያመለክት ከሆነም የሶስተኛው ቤተ መቅደስ ግንባታ የሐሰተኛውን መሲህ መውጣት ሊያቀጣጥለው ይችላል። ይህ ሁኔታ በአለም ዙሪያ ያሉ ምዕመናንን ወደ ከፍተኛ የሃይማኖታዊ እንቅስቃሴ ያስገባቸዋል ተደርጓል ነገር ግን በተመሳሳይ ጊዜ በሃይማኖቶች መካከል ያለውን ግጭት ወደማይታሰብ ደረጃና ምስቅልቅል ያደርሰዋል። የአል አቅሳ መፍረስ፣ የሶስተኛው ቤተ መቅደስ ግንባታ የዓለምን ፖለቲካ፣ ሃይማኖታዊና ኢኮኖሚያዊ ስርዓት ወደ አዲስ ዘመን ያስገባታል። በመካከለኛው ምስራቅ ያለው ግጭት ወደ ዓለም አቀፍ ጦርነት ሊሸጋገር ይችላል። በተለይ እንደ ኢራን፣ ሩሲያ፣ ቻይና እና አሜሪካ ያሉ ሀያላን ሀገራት በተቃራኒ ጎን ቢቆሙም በሃይማኖታዊ ግንባር የሐሰተኛው መሲህ መምጣት በምዕመና መካከል የተለያዩ ተስፋዎችን ያነቃቃል። አንዳንዶች እንደ እንደ ምልክት ሲቆጥሩት፣ ሌሎች ደግሞ እንደ የፍጻሜ ዘመን መቅረብ ይቆጥሩታል። ይህ ሁኔታ ባለም ዙሪያ ያሉ ማህበረሰቦችን ወደ መለያየትና ግጭት ያስገባቸዋል። ቤንያሚን ኔታንያሁ የተናገሩት ቴምፕል ማውንት ኢዝ ኢንር ሃንድ ዊ አር ሂር ቱ ስቴ የሚለው መግለጫ የቤተ መቅደሱ ተራራ ቁጥጥር ብቻ ሳይሆን የዓለም እጣፈንታን ሊቀይር የሚችል ትንቢት ነው። የሶስተኛው ቤተ መቅደስ ግንባታ፣ የአል አቅሳ መፍረስ በመጽሐፍ ቅዱስ ትንቢቶች መሰረት የፍጻሜ ዘመንን ያቀጣጥላል። የክስተት የዓለምን ፖለቲካ ሃይማኖታዊና የኢኮኖሚያዊ ስርዓትን ወደ አዲስ ዘመን ያስገባታል። ነገር ግን በዋጋው ምን ይሆናል? ይህ ታሪክ በሚስጢር የተሞላ ነው። የዓለምን ህዝቦች ወደ ጥልቅ ፍርሃትም ያስገባቸዋል። የቤተ መቅደሱ የተራራ ጩኸት በዓለም ዙሪያ ይሰማል። እናም የዚህ ጩኸት መዘዝ ደግሞ ለትውልዶች ሊቆይ ይችላል።